ሰላም ጤና ስጥልኝ እንዴት ናችሁ ለዩቲዩብ አዲስ ነኝ የጤፍ እንጀራ በብዛት እንደ አውሮፓ ውጭ ያለን አይሳካለንም እና እኔ እንደዚህ ቆንጆ የሆነ እንጀራ ጋግሬ አለሁኝ መቶ ፐርሰንት የጤፍ እንጀራ ነው አገጋገሩን አሳያችኋለሁ ምናልባት በእኔ መንገድ ከሄዳችሁ ምናልባት እንደኔ አይነት እንጀራ ትጋግራላችሁ ብዬ ነው ማሳያችሁ እዚህ ጋር ለእኔ በቃኛል ብዬ የምለውን ቀይ ጤፍ ነው የጨመርኩት ከዛ አንድ ማንኪያ ሀብሽ አደረኩበትኝ። እርሾ የጤፍ እርሾ ነበረኝ እና የጤፍ እርሾ ማስቀመጠው ፍሪጅ ውስጥ ነው። እንደጨረስኩኝ እሱን ጨምሬ በደንብ አድርጌ ለአንድ አስራ ሁለት ደቂቃ በደንብ አድርጌ አሸዋለሁኝ ማለት ነው። በማሽ ነው አሁን ይበቃዋል። እንዲህ በደንብ ሲቦካ እንዲ ላም ይላል። ከዛ ወደ ማብኪያዬ ገለብጥና ውሃ በደንብ ጨምሬበት ለቅራሪ የሚሆን ውሃ እንዲኖረው ስለምፈልግ ለሶስት ቀን አሳድረዋለሁ ማለት ነው። በሶስተኛው ቀን አብሲት ስንጥል እንገናኛለን። ከሶስት ቀን በኋላ ቅራሪውን አጥልዬለት ስለተቆረጠብኝ ነው ቪዲዮ አጥልቄለት ከዛ ይሄን እንደዚህ በደንብ አድርጌ አዋህደዋለሁ። ከስር ወደታች በደንብ እያማሰልኩኝ አዋህደዋለውኝ። እዚህ ጋራ በደንብ ያልፈላ ውሃ ውስጥ ሊጤን ጨምርና አብሲት እጥላለውኝ። ከዛ እንዲህ በደንብ ሲንተከተክልኝ ድረስ ጠብቋለሁ ማለት ነው። በቀዝቃዛ ውሃ ላይ የጨመርኩትኝ ሊጡን እንዳይጓጉልብኝ ስለፈለግኩኝ ነው ነው በፈለጋችሁት መንገድ ማድረግ ትችላላችሁ። የፈላ ውሃም ማድረግ ትችላላችሁ። አብሲቱ በደንብ ከተንተከተከ በኋላ እንዲህ ቅዝቃዘ ውሃ አርጌ እንዳይጓጉል አረግና አስቀምጣለሁ። አብሲቱን ከጨመርኩ በኋላ አንድ አምስት ስድስት ሰዓት አቆየዋለሁ ማለት ነው። ኩፍ ሲል እንደ አካባቢያችን ሙቀት ነው የሚወስነው። ኩፍ ባለልን ሰዓት መጋገር እንችላለን ሰዓቱ አይወስነንም ማለት ነው።